አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የዱካ ሚዲያ ቤተሰቦች፣ እንሆ የዕለቱን ዘገባዎች ከዚህ በመቀጠል ማቅረብ ጀመርን። ዘመቻ አንድነት በጎጃም ግንባር እንደቀጠለ ሲሆን አዘማ ከተማን በመቆጣጠር 63 መሳሪያን መማረክም ተችሏል። ራስ ቢተወደድ መንግሻት ከማ አምስተኛ ክፍለ ጦር በአዊ ልዩ ዞን አዘና ወረዳ ከተማን ለአራት ሰዓታት ያክል መቆጣጠርም ችሏል። ጆግኖች ጓጉሳ ብርጌድ፣ ሽንዲ ወንበርማ ብርጌድ፣ ደጃቻ ሰቦ ብሬዳሞት ብርጌድ በርካባይ ብርጌድ እንዲሁም ወለጋ ሀሩ ሻለቃ አባላት በጠዋት ወደ ከተማዋ ዘልቀው በመግባት የአሸባሪውን መንግስት አሽከር የሆኑትን የአድማ አባላት እንዲሁም የሚኒሻ አባላት ላይ የማያዳግም ልምጃ መውሰድም ችለዋል። በዚህ ወደ ውጊያም 22 የጥላት ኃይል በመደምሰስ 42 የጥላት ኃይል ማውሰድም ተችሏል። 4900 ተተኳሽ መማረክም ተችሏል። 63 መሳሪያ መማረክም ተችሏል። 21 የቃታ መሳሪያ የተማረከ ሲሆን 42 ክላሽም ተማርኳል። 320 የታፈኑ እስረኞችንም ማስፈታትም ተችሏል። በዚህም የታፈኑ ነፍሰ ጡሮችም እመጫ ሴቶችም ይገኙበት እንደነበር የአይን እማኞችም አረጋግጠዋል። የጠላት ማፈኛ የነበረ ካምፕ ማውደም ተችሏል። ሶስት የጠላት መጠቀሚያ የሆኑ ሞርተሮች ሳይቀር መማረክም ተችሏል። አዲስ አለማየሁ ሰባተኛ ክፍለ ጦር ተላጓሎ ብርጌድ እና እስካይ ቀበሌ የላም ጭቃ ላይ የህዝቡ ውይይት በማድረግ ባንዳንና የባንዳን ቤተሰብ ማውገዙንም አስታውቋል። በተመሳሳይ ሁኔታ የቦቅላ አባይ ብርጌድ የሶስት ቀበሌ ማህበረሰብ ማወያየትም ችሏል። ማህበረሰቡም ከሰላሳ አራት በላይ ክላሽ በመግዛት ሲያሰለጥኗቸው ለቆዩ ልጆች ሰልጣኞችም አስረክበዋል። በዚህም ክፍለ ሀገር ውስጥ ያሉ ደጃች ተድላጓሉ ብርጌድና ሉማሚ መብረቁ ብርጌድ ሪፎርም በማድረግ የተሻለ ቁመና ላይ እንዲገኙ ማድረግም ተችሏል። ቅንጌት ሀይፍታ የንጉሴ ስድስተኛ ክፍለ ጦር፣ ስናን አባጅሚ ብርጌድ፣ በላይ ዘለቀ ብርጌድ፣ ጅበላ ሞተራ ብርጌድ እንዲሁም ቀስተ ደመና ብርጌድ በሚንቀሳቀስባቸው አካባቢዎች ከፍተኛ የሆነ የህዝብ ንቅናቄ መድረኮችን ማድረግም ችሏል። በተለይ በደብሬ ሊያስ የሳ ስር ቀበሌ የሚገኙ አርሶ አደሮችን አስገድዶ በመኪና በመጫር ደብሬ ሊያስ ከተማ በመውሰድ በከፍተኛ ዋጋ ማዳበሪያ እንዲገዙ ቢያደርግም ብር መውሰድ ትችላላችሁ እንጂ በዚህ ዋጋ ማዳበሪያውንም አንወስድም በማለታቸው የተበሳጨው አሸባሪ የአብይ አሽከር በመናደድ ወደ ቀበሌያቸውም ሊመልሳቸውም ችሏል። ሁሉም በአንድነት እኛ ከፋን ነው ጎንነን የአሸባሪው መንግስት ሊያደየንና በራብ ሊገለን የመጣን ነው ሲሉ አርሶ አደሮችም ለሚዲያችን ገልጸዋል። በዚህም ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ ሪፎርም በማድረግና በማደራጀት ማነቃቀትና የጠላታ አጀንዳ ይዘው የተንቀሳቀሱትን እጫቸውን በመቁረጥ ብርጌዱን በጥሩ ቁመና እንዲገኝ ማድረግም ችለዋል። አሸባሪው መንግስት ከእግረኛ ከአህያ ቀረጥ እየቀረጠ ህዝቡንም እያሰቃየም ይገኛል። በምስራቅ ጎጃም ዞን ፒቡኝ ወረዳ ድጎ ከተማ ለገበያ የሚሄድን ማህበረሰብን ሁለት መቶ ብርና አህያ የያዘ አምስት መቶ ብር እየተቀበሉ እንደሆነ ማህበረሰቡም ገለጸ። ይህንን መክፈል የማይችል አካል ወደ ገበያ መግባትም እንደማይችል በመሆኑ ብዙ ማህበረሰብም ከገበያም እንደተገለለም ገልጸዋል። የአገዛዙ ኃይል እየከዳ ፋኖንም እየተቀላቀለ ነው። የአብይ አህመድ ኃይል የተገኘውን አጋጣሚ ሁሉንም በመጠቀም እየከዳ ፋኖ እየተቀላቀለም ይገኛል። በዛሬ ሁለት አራት መከላከያ ከርተው ገረመ ወንዳወቅ ብርጌድን መቀላቸውንም ማረጋገጥ ችለናል። የአማራ ብሔር ተወላጆች ምልምል ሰልጣኞች ታሰሩ። በወርሶ በብሸለቆ በጦላይ እና በብላቴ የኮማንዶ ና የአየር ወለደ ወታደራዊ ማሰልጠኛዎች በየአካባቢያቸው መስተዳድር ታብሰው እና ትታለው የገቡ ብዛት ያላቸው የአማራ ብሔር ተወላጅ ሰልጣኞች ከመመረቂያ ቀናቸው በፊት በተሳተ ግምገማ ለእስር መዳረጋቸውንም ዱካ ሚዲያ ከመረጃ ምንጮችም አረጋግጣለች። የውትድርና ስልጠና ከወሰዳችሁ በኋላ ከሰራዊቱ በመጥፋት ፋኖን ለማጠናከር በድብቅ የገባችሁ ናችሁ በሚል የስራ ምክንያት ነው የአማራ ላይ ሰልጣኞች ለእስር ዳርገው እየተሰቃዩ ያሉ ሲሉም ለጣቢያችን መረጃውንም አድርሰዋል። የወደፊት የኢትዮጵያ ጀነራሎች ናችሁ በሚል ከየአካባቢው የሰበሰቧቸውን ታዳጊዎች ላለፉት ወራት በስልጠና ላይ ቢያቆያቸውም ከማጠቃለያ ግምገማ በኋላ በሌሊቱ ለብቻቸው በማሰባሰብም በየማሰልጠኛዎቹ በተለምዶ ዋጡ ተብሎ በሚታወቁ ድብቅ የማሰቃያ እስር ቤቶች በድብደባና ጭቃይ ላይ እንደሚገኙ ሚዲያችን ከመከላከያ ምንጮች ያገኘውን መረጃም ያመለክታል። ከአማራ ተፈጥሮ ሕዝባቸውን እያስጨረሱ የሚገኙና የብልጽግና ዙፋን አስጠባቂ የመከላከያ ዘመቻ ዋና መምሪያ ኃላፊ ሌትናር ጀነራል በላይ ስዩም የጎጃም ኮማንድ ፖስት ሰብሳቢ ሜጀር ጀነራል አዳምን መንግስቴ እንዲሁም ሌሎች የጦርነት ነጋዴ ሀብታም ጀነራሎች በተገኙበት የእርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት በለብለብ ያሰለጠኗቸውን ተረኛ የጦርነት ማገዶ ታዳጊ ወታደሮች በዛሬ ዕለትም አስመርቀዋል። ተመራቂ ወታደሮቹ በየደረጃ ባሉ የወረዳ የቀበሌ አመራሮች አማካኝነት ከእርሻ ጣቢያዎች፣ ከየመዝናኛ ማዕከላቱ፣ ከትምህርት ተቋማት፣ ከየስራ ቦታቸው በኮታ በግዴታ እየታፈሱ የገቡና ናቸው። ከአስራ አምስት የማይበልጥ መሆኑንም ይታወቃል። አሁኑ ጊዜ በአጣብቀኝ ውስጥ የሚገኘው ፋሽስታዊ የብልጽግና አገዛዝ በየማሰልጠኛዎቹ ታዳጊዎችን በማሰልጠን ላይ ሲሆን፣ ይኸው የምረቃ ስነ ስርዓት በቀጣዮቹ ቀናት በጦር ላይ የበታችሹን ማሰልጠኛ ትምህርት ቤት በብርሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የሚካሄድ እንደሆነም ዱካ ሚዲያ የመከላከያ የመረጃ ምንጮችም አድርሰውናል። ዘመቻ አንድነት ወሎ ቤት አማራ ግንባር እንደቀጠለ ነው። የአማራ ፋኖ ወሎ ቤት አማራ፣ ምዕራብ ወሎ ኮር አማራ፣ ሳይንት መቅደላ ክፍለ ጦር ሽህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ ጅሳና ዶቃ በሚባል ቀጠና በዛሬ ሁለት በተሰራ ኦፕሬሽን የጠላት አከርካሪም ሰብረዋል። በስም ወደ ተጠቀሱት የወረዱ አካባቢዎች ለመግባት የተንቀሳቀሰው ጠላት በመቅደላ ጀግኖች ተመትቶ ኪሳራ የደረሰበት ሲሆን በዚህም የተረጋገጠ አራት ጠላትን ባለሞ ተኳሽ ፋኖዎች ሲመታ ከአራቱ ሁለቱ ወዲያውኑ ነው የተደመሰሱ ሲል የሺ ሁሴን ጅብሪል ብርጌድ ህዝብ ግንኙነት ኃላፊ፣ ፋኖ ቃላወርቅ የም አስታወቀ። ጠላት ወደ መጣበት ሲመልስ አንድ ንጹሐን ረሽኗል። ይህ አይነት ድርጊት በወደ ውጊያ ከሸንፈት በገጠማቸው ቁጥር የአብይ ሰራዊት አባላት በሚፈጽሙትና የተለመደ ተግባራቸውም ሆኗል። በየጊዜው ንጹሐን ይረሽናሉ። የጦርነት ህግን የማያውቅና የወታደር ስንን ቦና የሌለው የአብይ አመድ ሰራዊት የሚፈጽመው ግፍ ከዕለት ወደ ዕለት እየተባሰ ነው የመጣው ብሏል ፋኖ ቃላሉ። በዘመቻ አንድነት ኮሬብ ከተማን የተነጠቀው የጠላት ኃይል ከተማይቱን አስለቀቃለሁ ብሎ በርካታ ተሽከርካሪ ወደ ኮሬብ አሁለት አስጠግቶ የነበረ ቢሆንም የሹሴን ጅብሪል ብርጌድ አናብስቶች በጀግንነት መክተው ሙከራውንም አክሽፈውታል። በምላሹ አስከሬኑ ሸክፎ ወደ ማሻ ከተማ ፈርትቶ እንደገና እስከ ዛሬዋ ዕለት ድረስ ያደረገውን ተደጋጋሚ ሙከራም ውጤት አልባም ሆኖ ነው ፋኖ ቃላ የተናገረው። በርካታ ሰራዊት ከደሴ ተጭኖ ወደ መቅደላ ወረዳ መግባቱም ታውቋል። ከዚህም በፊት የገባው ሰራዊት በየወደ ውጊያው ሲሸነፍና ካምፑን ሲያስረክብ ሌላ ተጨማሪ ኃይል እንዲላክለት ለበላይ አካል ሪፖርት ማድረጉን ተከትሎ ነው። ሰሞኑ ወደ ወረዳው አዲስ ኃይል የገባው የሺሁ ሴንት ጅብሪል ብርጌድ ፋኖች በሻለቃ በለጠ ምትክ እየተመሩ ኮሬብ ከተማንና መቅደላ ወረዳን አብዛኛውን ግዛት እያስተዳደሩም ይገኛሉ። ጥምር ጦሩ አነስተኛ ቦታ ላይ ተሸክፎ እንደሚገኝ ነው ፋኖ ቃለወርቅዬ ለሚዲያችን የገለጸው። በሸዋ ግንባር ዘመቻ አንድነቱን የድል ትርፋቶችም እየተጎናጸፈ ይገኛል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በሚንቀሳቀስባቸው ቀጠናዎች በምንጃር ሽንኩረራ ወረዳ ከሰላሳ አንድ ቀበሌዎች ሀያ ስምንቱ ቀበሌዎች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አስተዳደሩ መዋቅር ዘርግቶ የሚያስተዳድራቸው ሲሆኑ፣ ወንበዴው የአብይ ዙፋን አስጠባቂ አራዊት ሰራዊት የአብይ ዙፋን አስጠባቂ ራሱን ጥምር ጦር እያለ የሚጠራው ንጹሃንን በመጨፍጨፍ ወደ የሌለው ሽብርተኛ ሰራዊት ነበልባል ብርጌድ ፋኖችን ለመክበብና ለመደብሰስ አስቦናል ለሞ ወደ ፋኖ ቀጠና ካረርች ከተማ በምንሳት ያለ የሌል ኃይሉን አቅትልትሎ አለኝ ያለውን ከባድ መሳሪያ ዙሪያ የሶስት ሞር ትድሽ ቀውን ሸክፎ ወደ ኮረማ ቀበሌ ሌሊቱን የተጓዘ ሲሆን፣ ወንበዴው አቅጣጫውን አስፍቶ ባራጊት ቀበሌ ቦለሌ፣ እንዲሁም ወደ ጨለሌ ቀበሌ ስምብሌንና ጎርጎደሬ አካባቢው ኃይሉን በመዝጋት ፋኖን ለመክብ በክንደ ብርቶቹ የነበልባለንቁ ልጆች ዙሪያ ቀባውን ቦታ ተይዞበት በኮረማ ሀገር ቀበሌ በተሰነዘረበት የነበልባቹ በችሌ ሊከብ ሲግበሰበስ የመጣን ስም መከላከያ እንዳሹቅ አርግፎት ሙትና ቁስለኛ ሆኖ ውርደቱ ተከናንሞ ሬሳውን ሸክፎ ወደ መጣበትን ፈርጥቷል። ሰላም፣ የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እንደዚህ ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።